ከእብድ ጋር አንደራደርም በሚል ዘመነ ካሴ ለተናገረው ንግግር አረጋ ከበደ መልስ ሰጡ እርስ መስተዳደሩ ለድርድር እስከ መጨረሻው በራችን ክት ነው ያሉ ሲሆን የፋኖ አመራሮች ግን እብድ ይደራደራል እንዲህ ሲሉ ተሳልቀዋል ብለዋል አረጋ የክልሉ አመራር አድሟል ሲሉ ተችተዋል ጄኔራል መሐመድ ተሰማ በበኩላቸው የቀሩትን የፋኖ ታጣቂዎችን የመጨረስ ተግባር ተጠናክሮ ይቀጥላል ሲሉ አዲስ ትእዛዝ ሰጥተዋል አብን በበኩሉ ማዕከላዊ መንግስቱ በአማራ ክልል የሰላም አዋጅ እንዲያውጅ ጠይቋል ቀዳሚው ዘገባችን ነው እናስደምጣቸዋል ለሁለት የተከፈለው ህወሓት ወደ አዲስ አበባና አስመራ ተበታትኗል አልተባለም። የህዝባዊ ወያኔ የሀርነት ትግራይ ህወሓት ሁለት ክንፎች ተከፋፍለው አዲስ አበባና አስመራ ካሉ ኃይሎች ጋር አብረው ጦርነት እየሰበቁ ነው ሲል የትግራይ ነጻነት ፓርቲ ከስቷል። እናስደምጣቸዋለን። ዶላርና የውጭ ምንዛሬን በተመለከተ አዲስ ማሻሻያ ይፋ ሆኗል። የኢትዮጵያ ብሔራዊ ባንክ ወደ ውጭ ሀገር የሚሄዱ የግል ተጓዦች እንዲያገኙ የሚፈቀድላቸውን የውጭ ምንዛሬ መጠን ከ5000 የአሜሪካን ዶላር ወደ 10000 ዶላር አሳድጓል። አነጋጋሪውን ጉዳይ እና እናስደምጣችኋለን በውጭ ዜና ዘገባችን የመንግስታቱ ድርጅት በጋዛ እርዳታ ለነዋሪዎች መከፋፈል አለመጀመሩን ገልጸዋል። እንመለስበታለን። ጤና ይስጥልን ውድ አንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁም ከአንዳፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40 በሶስት ዓመት ከፍለው ቀሪውን 60 ደግሞ ቤቱን እየኖሩበት እስከ ያመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸሎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መጥተናል። ቀድሞ ለሚመጡ ሀያ እድለኞች በ8ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺ ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ በሚፈልጉት የካሪ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሁኑ። ከእብድ ጋር አንደራደርም በሚል ዘመነ ካሴ ለተናገረው ንግግር አረጋ ከበደ መልስ ሰጡ። ርዕሰ መስተዳደሩ ለድርድር እስከ መጨረሻው በራችን ክፍት ነው ያሉ ሲሆን የፋኖ አመራሮች ግን እብድ ይደራደራል እንዲህ ሲሉ ተሳልቀዋል፣ ብለዋል አረጋ። የክልሉ አመራር አድሟል ሲሉም ተችተዋል። ጀኔራል ማመር ተሰማ በበኩላቸው የቀሩትን የፋኖ ታጣቂዎችን የመጨረስ ተግባር ተጠናክሮ ይቀጥላል ሲሉ አዲስ ትዕዛዝ ሰጥተዋል። አብን በበኩሉ ማዕከላዊ መንግሥቱ በአማራ ክልል የሰላም አዋጅ እንዲያውጅ ጠይቋል። ከሰሞኑ አረጋ ከበደ በአንድ ውይይት መድረክ ላይ የሰጡት ማብራሪያ መነጋገሪያ አጀንዳ ሆኗል። ርዕሰ መስተዳደሩ የፋኖ ታጣቂዎችንና የክልሉን አሁነ ሁኔታ በተመ ለከተም በሰጡት ገለጻ ስለ ድርድር የሚነሱ ጉዳዮችንና የክልሉን አመራሮች በተመለከተም መረር ያላቋማቸውን አንጸባርቀዋል። አረጋ ከወራት በፊት የፋኖ አመራሩ ዘመነ ካሴ ከእብድ ጋር እንድራድርም ማለቱን ጠቅሰው ስለ ድርድር ስናነሳ የሚሰጠን መልስ አሳዛኝ ነው ብለዋል። አሁንም ቢሆን ግን መንግስታቸው እስከ መጨረሻው ለሰላም በሩ ክፍት እንደሆነ የገለጹም ሲሆን አሁንም የተለያዩ አማራጮችን እየተመለከትን ነው ብለዋል። እርሰ መስተዳደሩ በዚህ ውይይታቸው በዋናነት ያነሱት ጉዳይ የክልሉን አመራር በተመለከተ ሲሆን መረር ያለ ትችትንም ሰንዝረዋል። እሳቸው በሚመሩት አስተዳደር ሲቪል ሰርቪስ ሰራተኛ ውስጥ ሁለት ቁልፍ ችግሮች መኖራቸውን ጠቁመዋል። አረጋ በአስተዳደራቸው መዋቅር ውስጥ የገጠማቸው ችግር አንዱ በዝምታ ማደም ሲሆን፣ በዚህም ሲቪል ሰርቫንቱ ስለፋኖ አፍ አውጥቶ አይናገርም ብለዋል። ርዕሰ መስተዳደሩ በሁለተኝነት ያስቀመጡት ችግር አመራሩ ፋኖን ለመታገል በቃል የተባለውን ከመቀበል ይልቅ በተግባር አለመፈጸም ይታይበታል የሚል ነው። እንደ አረጋ አገላለጽ ሲቪል ሰርቫንቱ በተደጋጋሚ ውይይቶች ፋኖ እንቅስቃሴ ኩይ እንደሆነ ቢገለጽለትም ከዝምታና ከተግባራዊ እንቅስቃሴዎች ከመቆጠብ የዘለ የተጠቀለለ ስራ እየሰራ አይደለም ብለዋል። አሁን ላይ አብዛኛው የመንግስት መዋቅር ሰራተኛ ፋኖን ከመደገፍና ከመደናገር ሁኔታ ወጥቷል ብለዋል። በዚህ ምክንያት አስተዳደራቸው የፋኖን እንቅስቃሴ ለመግታትና የተራዘመ ትግል ለማድረግ መገደዱን ጠቁመዋል። አረጋ ሁሉም የመንግስት መዋቅር አካል እኩል ባለመጓዙ በሚፈለገው መልኩ አልተገታም ያሉትን የፋኖ የትጥቅ እንቅስቃሴ ለማስቆም ሰላማዊ አማራጭን ለመከተል እየተሞከረ መሆኑን አስታውቀዋል። አረጋ ከበደን ለክልሉ የትጥቅ ትግል መቀጠል ተግባራቸውን ደካማነት ሲያነሱ ጄነራሉ በበኩላቸው የቀረን ፋኖን መለቃቀም ነው ይሉና የቀሩትን የፋኖ ታጣቂዎችን የመጨረስ ተግባር ተጠናክሮ ይቀጥላል ሲሉ አዲስ ትዕዛዝ ሰጥተዋል። የምስራቅ እዝ ዋና አዛዥ ሌትናል ጀነራል ማመር ተሰማ ይህን ያሉት በባህር ዳር በነበረ አንድ መድረክ ላይ ነው። ጄነራሉ ጽንፈኛ ሲሉ የጠሯቸውን የፋኖ ታጣቂዎች በደረስባቸው ምት ደክመዋል፣ እየፈረሱና እየተበታተኑ ነው ያሉ ሲሆን አሁን የቀረው ልቅምቃሚው ነው ሲሉ ግምገማቸውን አቅርበዋል። ቀጥለውም አደረጃጀቱ ፈርሶ የሰው ኃይሉ የተኩስ አቅሙ አቅርቦቱና የአመራር አቅሙ ስለተመናመነበት በጣረሞት ላይ ይገኛል። ስለዚህ ይህን ልቅምቃሚ ኃይል የየአካባቢው አካባቢው የጸጥታ አካላትና ህብረተሰቡ ተናባው በመስራት ማጥፋት ይገባቸዋል ሲሉ አስረግጠው ተናግረዋል። ወዲህ ደግሞ ከፍተኛ የቅቡልነት ቀውስ የገጠመው አብን የፋኖን የትጥቅ ትግል አውግዞ ባወጣው መግለጫ የአማራ ህዝብ ይታገላቸው ሲል ጥሪ አቅርቧል። በነበለጠ ሞላ የሚመራው አብን አደረግኩት ባለው የወቅታዊ ጉዳዮች የስራ አስፈጻሚ ግምገማ የፋኖ ኃይሎችን በመቃወም ከሰሞኑ እጅ የሰጡ አመራሮችን ደግፎ ሌሎችም ተመሳሳይ መንገድ እንዲከተሉ መክሯል። አብን በስም ያልጠቀሳቸውን የአማራ ህዝብ የምንጊዜም ጠላቶች ብሎ የገለጻቸው ኃይሎች ከፋኖ እንቅስቃሴ ጋር በተያያዘ የፍላጎትና የተግባር ጥምረት አላቸው ብሏል። እነዚህ አካላት የአማራ ህዝብ የህልውና አደጋዎች ናቸው ያለው አብን ህዝቡ በጽናት እንዲታገላቸው ጥሪ አቅርቧል። ለሁለት የተከፈለው ህወሀት ወደ አዲስ አበባና አስመራ ተበታትኖ አልተባለም። የህዝባዊ ወያኔ ሀርነት ትግራይ ህወሀት ሁለት ክንፎች ተከፋፍለው አዲስ አበባና አስመራ ካሉ ኃይሎች ጋር አብረው ጦርነት እየሰበቁ ነው ሲል የትግራይ ነጻነት ፓርቲ ከሰሰም። ፓርቲው አዲስ ባወጣው መግለጫም ሁለቱንም የህወሀት አንጃዎች ከአዲስ አበባና አስመራ ጥምረት ፈጥረው ትግራይን ወደ ጦርነት ለማስገባት እየተንቀሳቀሱ ነው ብሏል። ፓርቲው ከአዲስ አበባ ጋር አብረዋል ያለው በጌታቸው ረዳ የሚመራው ቡድን ሲሆን በሌላ በኩል ከአስመራ ጋር ያበረው የደብረጽዮን ገብረ ሚካኤል ቡድን ህወሃት ነው ተብሏል። ሁለቱ የህወሃት አንጃዎች የመቀሌ ሽኩቻቸውን አጠናቀው ከአዲስ አበባና አስመራ ጋር ጥምረት በመፍጠር ወደ አደገኛ መንገድ እያቀኑ መሆኑን ፓርቲው ጠቁሟል። ህወሃት ውስጥ የተፈጠረው መከፋፈል ተከትሎ ሁለቱ የህወሃት ቡድኖች አስመራና አዲስ አበባ ካሉ ኃይሎች ጋር እየሰሩ ትግራይን ወደ ከፋ ችግር እየመሩ ነው ተብሏል። ሁለቱ አንጃዎች በየፊናቸው ከኢትዮጵያና ከኤርትራ መንግስታት ጋር ለመተባበር መንቀሳቀሳቸውን የትግራይ ነጻነት ፓርቲ ተቃውሟል። ሁለቱ የህወሃት አንጃዎች እልህ ተጋብተው ከአዲስ አበባና ከአስመራ ጋር ጋር ለመስራት በየፊናቸው የሚያደርጉት ተቃራኒ ጥረት አደገኛ መሆኑን ፓርቲው አሳስበዋል። ህወት ውስጥ የተፈጠረው መከፋፈልን ተከትሎ ሁለቱ ቡድኖች አስመራና አዲስ አበባ ካሉ ኃይሎች ጋር መስራት ትርፉ ጦርነት ብቻ ነው ተብሏል። ካለፈው ጦርነት ያላገገመችው ትግራይ በአስመራና አዲስ አበባ እንዲሁም ከእነሱ ጋር እየተወዳጁ ባሉ የህወት ሁለት ቡድኖች ምክንያት በሌላ ዙር ጦርነት ስጋት ላይ መውደቋ ተገልጿል። ፓርቲው ኢትዮጵያና ኤርትራ ገብተውበታል ባለው ውጥረት የትግራይ የፖለቲካ ኃይሎች ገለልተኛ መሆን አለባቸው ብሎ እንደሚያምንም አስታውቋል። ትግራይ በአሁኑ ወቅት በኢትዮጵያ ህግ አውጪ ተቋም ጨምሮ በአጠቃላይ ፌዴሬሽኑ ውክልና የላትም ስለሌላት ገለልተኛ መሆን አለባትም ብሏል። በተመሳሳይ በአስመራ በኩል ኤርትራ ሀገር እንደመሆኗ መጠን ገለልተኛ ቋም መያዝ እንደሚበጅ ፓርቲው መክሯል። ይሁን እንጂ የነ ደብረ ጽዮን ቡድን ከኤርትራ ጋር ጥምረት መፍጠሩ የአደባባይ እውነት መሆኑ የታወቀ ሲሆን ለጌታቸው ቡድንም ከፌዴራል መንግስቱ ጋር እየተጠጋጋ ነው። ሁለቱ የህዋት አንጃዎች በአዲስ አበባና በአስመራ ጎራ ተሰልፈው እርስ በርስ እየተወነጃጀሉ ሲሆን፣ የተፈራውን ጦርነት እያፋጠኑት ነው የሚል ክስ እየተሰማ ነው አንጃዎች የጠቅላይ ሚኒስትር አብይ አህመድ እናም ፕሬዚዳንት ኢሳይያስ አፈወርቂ አስተዳደር መጠቀሚያ ከመሆን ከተቆጠቡ የኢትዮ ኤርትራ ጦርነት የመቀስቀስ እድሉ እንደሚቀንስም እየተገለጸ ነው። ዶላር እና የውጭ ምንዛሬን በተመለከተ አዲስ ማሻሻ ይፋ ሆኗል። የኢትዮጵያ ብሔራዊ ባንክ ወደ ውጭ ሀገር የሚሄዱ የግል ተጓዦች እንዲያገኙ የሚፈቀድላቸውን የውጭ ምንዛሬ መጠን ከ5000 አሜሪካን ዶላር ወደ 10000 ዶላር አሳድጓል። ባንኮች ለሚሰጧቸው የውጭ ምንዛሬ አገልግሎቶች የሚያስከፍሉት የገንዘብ መጠንም ከ4 በመቶ እንዳይበልጥ፣ እንዲሁም ጥቃቅን የአገልግሎት ወጪዎችን እንዲያስቀሩ መወሰኑንም አስታውቋል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ገበያ ስርዓቱ ላይ እነዚህን ማሻሻዎች መውሰዱን ያስታወቀው ትና ፕሬዚዳንት ማክሰኞ ግንቦት 12 ቀን 2017 ዓ.ም ባወጣው መግለጫ ነው። ብሔራዊ ባንኩ ይፋ ያደረጋቸው የውጭ ምንዛሬ ስርዓት አስተዳደር ማሻሻዎች ሶስት ናቸው። መጀመሪያው ለውጥ አስመጪዎች መፈጸም የሚችሉት ቅድመ ክፍያ ላይ የተጣለውን ገደብ ከፍ ያደረገ ነው። ከዚህ ቀደም በነበረው አሰራር ሸቀጦችን ወደ ሀገር ውስጥ ለማስገባት የሚፈልጉ አስመጪዎች መፈጸም የሚችሉት ቅድመ ክፍያም 5000 አሜሪካን ዶላር እንደነበረ መግለጫው አስረዳል። ይህ ገደብ የቆየና ለብዙ ዓመታት ለውጥ ሳይደረግበት የቆየ አሰራር እንደሆነም ጠቅሷል። በአዲሱ አሰራር መሰረት አምስት ሺህ ዶላር የነበረው ገደብ በአስር እጥፍ አድጓል። ባንኩ ሸቀጦችን ከውጭ ለማስገባት ሊከፈል የሚችለውን የቅድመ ክፍያ መጠን ከአምስት ሺህ አሜሪካን ዶላር ወደ አምሳ ሺህ የአሜሪካን ዶላር ከፍ ተደርጓል ሲል አዲሱን ለውጥ አስተዋውቋል። ማዕከላዊ ባንኩ ይህንን ለውጥ ያደረገው ከአቻ ሀገራት ተሞክሮ በመነሳት እንደሆነ በመግለጫው ላይ ጠቅሷል። ብሔራዊ ባንክ ይፋ ያደረገው ሁለተኛው ለውጥ ወደ ውጭ ሀገራት የሚጓዙ ኢትዮጵያውያን ማግኘት የሚችሉት የውጭ ምንዛሬ ጥሬ ገንዘብ መጠንን የሚመለከት ነው። በዚህኛውም ማሻሻያ የተጣለውን ገደብ ከፍ አድርጓል። ከዚህ ቀደም በነበረው አሰራር ለባል ለትምህርት ለሕክምናና ለሌሎች የግል ጉዳዮች የሚጓዙ ሰዎች ማግኘት የሚችሉት የውጭ ምንዛሬ መጠን 5000 አሜሪካን ዶላር ነበር። ይህንን የውጭ ምንዛሬ በጥሬ ገንዘብ ወይም በክፍያ መፈጸሚያ ካርድ ማግኘት ይችላሉ። የውጭ ምንዛሬ የባንክ ሂሳብ ያላቸው ተጓዦች ደግሞ እስከ 10000 የአሜሪካን ዶላር ማግኘት ተፈቅዶላቸዋል። በተጨማሪም የውጭ ምንዛሬ የባንክ ሂሳብ ያላቸው ተጓዦች በአካውንታቸው ካለው የውጭ ምንዛሬ 10 በመቶውን በክፍያ መፈጸሚያ ካርድ የማግኘት መብት ነበራቸው ብሔራዊ ባንክ ባደረገው ማሻሻያ ለግል ተጓዦች የሚፈቀደው የውጭ ምንዛሬ ከ5000 ዶላር ወደ 10000 ዶላር ከፍ ማድረጉን አስታውቋል። ቀድሞውንም 10000 ዶላር ላይ የነበረው የውጭ ምንዛሬ የባንክ ሂሳብ ያላቸው ተጓዦች በጥሬ ገንዘብ ማግኘት የሚችሉትን የውጭ ምንዛሬ ገደብ ለውጥ አልተደረገበትም። ለንግድ ስራ የሚጓዙ መንገደኞች ላይ ተጥሎ የነበረው ገደብም ማሻሻያ ተደርጓል። በነባሩ አሰራር የንግድ ስራ ተጓዦች የሚፈቀድላቸው የውጭ ምንዛሬ 10000 ዶላር ነበረ። በአዲሱ ማሻሻያ ይህ ገደብ ወደ 150 ዶላር አድጓል። በተጨማሪም ብሔራዊ ባንክ የውጭ ምንዛሬ ባንክ ሂሳብ ያላቸው ግለሰቦች በአካውንታቸው ካለው የውጭ ምንዛሬ ውስጥ በክፍያ መፈጸሚያ ካርድ ማግኘት ይችሉ የነበረውን የገንዘብ መጠን ከ10 በመቶ ወደ 20 በመቶ አሳድጓል። የመንግስታቱ ድርጅት በጋዛ እርዳታ ለኗሪዎች መከፋፈል አለመጀመሩን ገለጸ። የተባበሩት መንግስታት ድርጅት ከ11 ሳምንት እገዳ በኋላም ምንም እንኳን እርዳታ የጫኑ ተሽከርካሪዎች ወደ ጋዛ መግባት ቢጀምሩም እስካሁን ምንም አይነት እርዳታ ለኗሪዎች መከፋፈል እንዳልጀመር አስታውቋል። የእስራኤል ባለሥልጣናት ማክሰኞ ዕለት 93 እርዳታ የጫኑ መኪኖች መግባታቸውን አስታውቀዋል። መኪኖቹ ዱቄት የህፃናት ምግብና የህክምና ቁሳቁስ እንዲሁም መድኃኒቶችን መጫናቸውን ተናግረዋል። ነገር ግን የተባበሩት መንግስታት ምንም እንኳን በፍልስጤም ግዛት ኬሬም ሻሎም መኪኖቹ የደረሱ ቢሆንም እርዳታ መከፋፈል አለመጀመሩን ተናግረዋል። የድርጅቱ ቃል አቀባይ ስቴፋኔ ጂዳሪክ እንዳሉት ከሆነ ቡድኑ እስራኤል በአካባቢው መንቀሳቀስ እንድትፈቅድላቸው ለረጅም ሰዓታት ሲጠይቅ የነበረ ቢሆንም ነገር ግን እንዳለመታደል ሁኖ የእርዳታ ቁሳቁሶችን ወደ መጋዘናችን ሊያመጡልን አልቻሉም ብለዋል። እስራኤል እሁድ ዕለት መሠረታዊ የሆነ ምግብ ወደ ጋዛ እንዲገባ የተስማማች ሲሆን የዓለም አቀፉ ማህበረሰብ ግን ራብ እያንዣበበ ነው ሲል አስጠንቅቋል። ይሁን እንጂ የዓለም አቀፉ ማህበረሰብ በእስራኤል ላይ የሚያደርገው ጫና እያደገ መጥቷል። ዩኬ እስራኤል በጋዛ እያደረሰች ባለችው የሞራል ተቀባይነት የጎደለው ወታደራዊ እርምጃ የተነሳ የሚኖራትን የንግድ ንግግር ለጊዜው እንደምታቆም ስታሳውቅ ሰር ኪር ስታርመር ያለውን ሁኔታ ልንታገሰው የማይገባ ሲሉ ገልጸውታል። ባለፈው ሳምንት በሐማስ የሚመራው የጤና ሚኒስተር በ11 ሳምንታት ውስጥ በምግብ እጥረት የተነሳ 57 ህጻናት መሞታቸውን አስታውቆ ነበር። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ ማክሰኞ ዕለት እስራኤል እርዳታ ወደ ጋዛ እንደሚገባ መፍቀዷን አድንቀዋል። እስራኤል በጋዛ ወታደራዊ እርምጃ መውሰድ የጀመረችው መስከረም 26 ቀን 2016 ዓ.ም ም ሐማስ ጥቃት ሰንዝሮ 1200 እስራኤላውያን መግደሉንና 251 ማገቱን ተከትሎ ነው።